ማሌይኩም ወረሕመቱላሂ ወበረካቱሁ። ድና የተከበራችሁ ቴራ ቤተሰቦች እንደምን አላችሁ? ሀገር ቆይባ ሚዲያ እንደዚሁም ደግሞ ኮምቦልሻ ናቸው። ከች ብሎ ሰይ ባለቤት ደስ የሚል ቆይታ ነበር የነበረና ቆዩ ነው ሁለተኛው መሳችን ነው እንግዲህ በጥንቅሽ ነው ያከበርንለት። አስር ኬ መግባቱን ጥንቅሽ ነው ያከበርንለት ማለት ነው። ወደፊት ደግሞ ኬክ ያለም ወይ ምናምን እንዳትሩ ብለን ነው ጥንቅርሽ። በቃ እኛ ያለን ነገር ባለን ነገር እያከበርን ነው። አስርኬ ስለገባ ዛሬ እኛ ጋር ተገናኝተን ደስ ይላል ማለት ነው።

እኔ ጋር ሁሉም ሰላም። አልሐምዱሊላህ ዛሬ ደግሞ በአዲስ ቪዲዮ ሀዲ ጋር ከሷ ቤት እጄ ተገናኝተናል ማለት ነው። እዚህ ደግሞ እንግዲህ ወንድማችን ተኮምቦልቻ መጥቷል። እኔ ቶሎ ብላኝ ከሳቤት መጥቻለሁ። እሱ ደግሞ እንግዲህ ይሄን ሁሉ አገር አቋርጦ መጥቶ ዛሬ ይሄው 10 ኬ ሞልቻለሁና ከናንተ ጋር ላሳልፍ ብሎ መጥቶ ወንድማችን በጣም ደስ ብሎናል። እኔም እራሴ ሰርፕራይዝ ነው የሆንኩት ማለት ነው። ማሻአላ በጣም ደስ ብሎታል፣ እሱም እኛም ደስ ብሎናል እና ሐባይዎቼ አጂነም አበረታቷት እኔንም አበረታቷኝ። ግዴት ትዝታ ዩቱብንም እንዲታበረታቱት አሁን ራሱን ያስተዋውቀናል ማለት ነው። ሐባይዎቼ ሰላማችሁ፣ ግዴት ይበርልኝ ያው እንግዲህ ስለምታቆይ ምንድነው? እንግዲህ በካሜራ ላታውቁት ትችላላችሁ። የሱ ፋሚሊዎች እኔ ጋርም አላችሁ እንግዲህ በራሶች ናታገኙታላችሁ ማለት ነው። እኛም ጋር አብሮናል። እራሱን ያስተዋውቃል። ሳይቱ እንደነ መጣ። እንኳን ደህና ቆያችሁኝ። ሰላም አለይኩም። ደህና ተከበራችሁ። ስደቱ ቤተሰቦች እንዴት ናችሁልን? ከኛ ጋር ሁሉ ሰላም ነው። ያው እንግዲህ ዛሬ በእሸት ወራት በመስከረም ወር በእሸት እንግዲህ እየተንበሸበሽ ነው ማለት ነው። ሁሉ ነገር ተሟልቷል። በጣም ደስ የሚል ጊዜ ነው እያሳለፍን ያለ ነው። ወደፊት እንግዲህ የኛ ቤተሰቦች የሁሉ በሮች፣ ሰብሰብ ብላችሁ እንግዲህ በጋራ መስራትን እንድንጠነክር እንግዲህ ጀምረናል፣ እንደምታበረታቱን ወደፊት ደግሞ ከዚህ የበለጠ ደግሞ በደንብ ተባብረን ብዙ ነገር እንደምንሰራ ተስፋ አድርጋለሁኝ። ዛሬ እንግዲህ ሀዲ ቤት በጣም ደስ የሚል ጊዜ እየተጨዋወትን ነው ተሰባስበ ነው ለመጀመሪያ ጊዜ ነው የተገናኘነው፣ ግን በቃ ቤተሰባዊ ስሜት በጣም ተሰምቶናል። እኔ በተለይ እነሱ እንኳን ያው ዜና ሀይቅ ናቸው፣ እኔ ከተቀንቦች ነው የመጣሁት፣ እና ደስ የሚል ነው። እኔ በምችል በቃ በመስተንግዶ እኔ በቃ እንደምታዩት ሸንኮራ ወዳለው አገዳ ወዳለው እንደነገራት አላውቅም። ይኸው እንግዲህ እየበላን ነው፣ በምቾት ላይ ነው ያለ ነው እና ሃዲ ቤትም የኔን ቤተሰቦች የሃዲ ቤተሰቦችም ወይም የስደት ቤተሰቦች እህታችንን አበረታቱልን፣ አጠንክሯት። አሁን ላይ ጥሩ እየሰራች ነው። እሷን በጣም ስለአበረታታችኋት በጣም ያለ አቅሟን ተጠቅማ እየሰራች ነው። ከዚህም በላይ ትሰራለች በደንብ ከአበረታታችኋት። ስለዚህ ድግፍ አድርጓት። ያው አገር ቤት ያለን ዩቲበሮች እይታ እንፈልጋለን የሚያበረታታን ሰው እንፈልጋለን። እናንተ ደግሞ ሁሌም እንደምታበረታቱን አሁንም እገዛችሁ ይቀጥል፣ አበረታቱን፣ ደግፉን እና ሁሌም ለእናንተ የተሻለ ነገር የሚያዝናና ነገር ለእናንተ ይጠቅማል የምንለውን ነገር ሁሉ ለእናንተ ተደራሽ እናደርጋለን። እንደዚህ ደግሞ ዚያራ እያደረግን በየአካባቢዎቻችን እየመጣ እየተሰባሰብን እንደዚህ እየተጠያየቅን እየተባበርን አንዳችን ለአንዳችን እየተጋገዝን እየተባበርን ወደፊት ጉዟችን እንዲቀጥል ማለት ነው። ምክንያቱም ስኬት በትብብር ውስጥ ነው። ቅንነት ካለ የትም ደረጃ መድረስ ይቻላል። ስለዚህ አበረታቱልን፣ ሀዲን በጣም ወይም ሰብጀት ይሁን አበረታቱልን። እስካሁን እያበረታታቸኋል ስለሆነ ከልብ እናመሰግናለን። ለመናገር ሴት እንግዲህ የሴት ወንድ ሆና ነው እየሰራች ያለችው። ማን ነው እንግዲህ ታውቃላችሁ። ውሏል የቪዲዮ የምትለቅላችሁ ታያላችሁ። እያንዳንዱ ነገር ማለት ነው ደስ የሚሉ ነገሮችን ታቀርብላችሁ ለእናንተ። በቃ ወደፊት አገር ቤት ስትገቡ የሚጠብቃችሁን ነገር ነው እያሳየቻችሁ ያለችው እና አበረታቷት፣ በቃ ሼር አድርጉላት ሰብስክራይብ በማድረግ ከጎንሽ ነን አለንልሽ በሏት ማለት ነው። እንግዲህ ባለፈው አይታችኋል ከፍቷት ብዙ ነገር ስትል ሰምታችኋል አይታችኋል። ግን አሁን ላይ ደግሞ በጣም በቃ ጠንክራ እየሰራች ነው። ተመልሳለች በቃ ቤት ጠንክሬ አልሸነፍም እጅ አልሰጥም ብላ በጣም ጥረት እያደረገች ያለች እህታችን ናት እና አበረታቷት በቃ በማየት ብቻ የእናንተ ትልቅ እገዛ ለኛ ትልቅ ተስፋና ሞራል ስለሆነ አበረታት አበረታት። እህታችን ጠይባም እንደዚሁ በቃ ምንተጋገዝ ምንተባበር ግድ ነው ሁላችንም ማለት ነው ወደፊት በትብብር ደረጃ መድረስ እንችላለን። እቲ መሆን እንችላለን። ከራሳችን አፈለሰው መትረፍ እንችላለን። ስለዚህ አበረታቱን፣ እንበርታላለን። እኔ በበኩሌ ዛሬ የነበረን መስተንግዶ፣ ዛሬ የነበረን ቆይታ እንደዚህ ስብስብ ብለን ስለተገናኘ በጣም ደስ ብሎኛል። ሌሎች የቀሩ እንደዚህ ትገሮች ይኖራሉ። በቀጣይም ደግሞ ከነሱ ጋር ተሰባስበን እንደምናሳልፍ ተስፋ አድርጋለሁኝ። በበኩሌ በቤተሰቦችም ስልጅ በጣም አድርጌ አመሰግናችኋለሁኝ። ሁሌም ከኛ ጋር እገዛችሁ ይቀጥል አበረታቱ እንላለሁኝ። ለአብሮነታችን አብራችሁን እናንተም ባላችሁበት ሆና እየተከታተላችሁን ስለሆነ እጅግ በጣም አድርጌ እናመሰግናለን። እስኪ እንግዲህ ደግሞ ሌሎችም የሚጨምሩት የሚጨምሩና እንግዲህ ይኸው የዛሬ ቆይታችን እናጠናቀቃለን። እናመሰግናለን። ለሁሉም ነገር ስለመጣህ ሀምዶሉ ደግሞ አብረን እንድንሰራ ፈቃደኛ ሆነሽ ያዘየርከ ነው። ከልብ አመሰግናለሁ። ታይድ የሚጨምረው ነገር አለ? ከስደት መልስ ትዝታ ዩቱብ ጋራ መጥቼ አሳልፋለሁ ይሄንን አክብራለሁ ብለህ ስለመጣህ በጣም እናመሰግናለን። አላህ ያክብርልኝ ወንድሜ። እና ከስዴት መልስ ዩቱብ አዲ እንደምታውቋት እንግዲህ ያው ብዙ ጊዜ ያው ከስዴት መልስ ያለች ያው፣ ስዴት በጣም በጣም ሰልችቷታል እና አበረታቷት። በእንግዲህ ዩቱብ ላይ ጠንክሬ እሰራለሁ። በቃ ስዴት ለምን በዚህም ሰርቼ በዚህ እለውጣለሁ በዚህ ሰርቼ ራሴን ብዙ ነገር እንትን እላለሁ እረዳለሁ፣ ብላለች እና አበረታቷት ነው የምለው። ሌላ እንግዲህ እንግዲህ አመሰግናለሁ ጦይባ ጦይባ እየልም እንግዲህ አበረታቱልኝ ሁላችሁም። እንግዲህ በአንድ ላይ ተያይዛችሁ አንድ ሰው ለሰው ነው መድኃኒቱ እና የእናንተ የእናንተ ላይክ እና ሰብስክራይብ